እንዴት ከኔ ውጭ ሌላ ሰው ሊያጎርስሽ ይችላል? እንዴት ትጎርሻለሽ? ለማታቂው ሰው ብሎ እንግዲህ ሲያንገበግቧት ነበረ። ቤተሰብ በጣም አዘኛለሁ። እኔ በበኩሌ ለምን አዘንሽ ማዝጌ ብትሉኝ ደግሞ፣ ምክንያቱም ሰርግ ላይ መጎራረስ፣ መጨፈር፣ መጫወት፣ መተዋወቅ ያለ ነው። ቤተሰብ ያለ እኮ ነው። ይሄ እሱ ምን የመሰለች ልጅ እንግዲህ ከጎኑ አድርጎ እየጨፈረ ነው። አንዴ በጉራጌኛ አንዴ በትግርኛ፣ አንዴ በኦሮመኛ፣ አንዴ በአማርኛ፣ አንዴ በአፈረኛ፣ አንዴ በምንድን ነው፣ በቃ ምን ቀርቷል ያልኳችሁ። አስረሽ ምቾ ሲል ነበረ። ነገር ግን እሷን ገና ለገና ጎረስሽ አወራሽ ብሎ ትናንት እንደዛ ሲያበሳጫት፣ እንደዛ ሲያንገበግባት፣ በዛ ላይ ደግሞ ይቅርታ እንኳስ ብለው ይቅርታዋን ሊቀበላት አልቻለም። ጥሏት ነው ሄደው ቤተሰብ። እኔ ግን ዛሬ ይሸዋለሁ። ምክንያቱም እሱ እንደዚህ ሲጨፍር ከሴት ጋር ማለት ነው። እሷ እኮ እየሳቀች ነበረ፣ እየሳቀች ደስ ብሏት ጨረቃዋ ማለት ነው። በጣም ደስ ብሏት እየተፍለቀለቀች ምናምን ስትመለከት የነበረው እንደውም እሷ ናት መቅናት ያለባት። እንዴት ከሴት ጋር ይሄን አክል ትጨፍራለህ? ከመጀመሪያ ጀምሮ ሲገቡ ጀምሮ ያለውን ፓርቲ አይታችሁ ከሆነ ይችን ሴት እንግዲህ እጇን ይዞ ምን ብሎ ምን ብሎ ሲያስጨፍራት ምን ሲላት ጉርሻ ራሱ ሲጎራርስ ነበር አሉ። እና ይሄ የሚዜ ባህሬ ነው፣ ምንም የሚያስቀና ነገር አይደለም። ሚዜ ስትሆኑ ባብሮ ሚዜ የሆነ እንደዚህ ቡድን ቡድን ይሰጣቸዋል፣ ሴትና ወንድ፣ ሴትና ወንድ እና ግዴታው ነው እጇን ይዘህ ጭፈራም ባብረ ጨፍረህ ነው ጉርሻም ታጎርሳለህ ምናምን እና ሀይሚ እንደውም ይሄን ነገር ስታይ ምንም አልመሰላትም። እንደውም ፈን ሆና ስስቅ ነበር ያየናት ማለት ነው። ነገር ግን እሱ ግን እንደው እንዴት ትጎርሻለሽ ብሎ በቃ አካኪ ዘራፍ አካኪ ዘራፍ እንደ ጅን ነው አረጋጋው እንጂ። እንደዚህማ እኮ ቅናት ስሜት ከተሰማ ጥሩ አይደለም፣ ጥሩ አይደለም። ደግሞ እናንተ የሶሻል ሚዲያ ሰው ስለሆናችሁ ሁለታችሁም ይሄ የቅናት መንፈስ ሊኖራችሁ አይገባም። ምክንያቱም ከተለያየ ሰው ጋር ልትገናኙ ትችላላችሁ፣ ከተለያየ ሰው ጋር ቪዲዮ ልትሰሩ ትችላላችሁ። ብዙ ነገር ያጋጥሟችኋል እና ይሄ የቅናት መንፈስ በፍጹም ማስወገድ አለባችሁ። እና ትናንትና እንግዲህ ጅንኑ በጣም እንደቀና ነው የሚያስታውቀው። በዛ ላይ እኮ ደግሞ በአብረሽም ስተዋሪ ነበር ረ ብዙ ነገር አይቻለሁ ሀላት ቤተሰብ ብዙ ነገር አይቻሉ ምን ማለት ነው? ሲቀጥል እሷ እኮ ማለት ነው እሙሽዬ ስር ነበረች። የሆነ ቪዲዮ አይታችሁ ከሆነ ከእሙሽዬ ጎን ሆና ፍልቅልቅልቅልቅያሌ ስትስቅ ፍንድቅ እያለች እንደ ፈንድሻ ያየ ነው ማለት ነው። ደግሞ ኖርማል እኮ ነው ብትጎራረስ። ደግሞ አጎረሳት የተባለውን ሰውዬ አይታችሁት ከሆነ ከፊት ለፊቷ እሷ ከኋላ ናት፣ እሱ ከፊት ለፊት አለ። አንድ ግብዳ ሰውዬ ማለት ነው ዚነን እንደው ገና ለገና ስኑ እንዳይሆን እንደው፣ አይ እንደው በመከራችን እኮ በዛ። እኔ በዚህ ዛሬ ራሱ እንጠብቃለን፣ አደስ ቪዲዮ ዛሬ መቶ የሚነጫነጭ ከሆነ እናጥበዋለን። ይዘን አንዴ እናጥበዋለን። እኛ እኮ ሀይሚዬ የሆነ ነገር የሆነ ነገር ስትል፣ ለምንድን ነው እንደዚህ የምታደርገው? ለምንድን ነው የምትናገረው? ጅንን እኮ በጣም ጥሩ ልጅ ነው፣ መልካም ልጅ ነው፣ ያፈቅራታል፣ ይወዳታል። እሱ በእሷ አይቀናም፣ እሷ ለምንድን ነው የምትቀናው? ምናምን እንላለን። ትናንትና እኮ አሳየን፣ ጋይስ አሳየን እኮ። በእርግጥ በምትወዱት ሰው ትቀናላችሁ፣ ግን በዚህ ልክ አንተም እኮ ከሴት ጋር ስጨፍር ስትጎራረስ ስትተቃቀፍ ነበር፣ ተቃቅፋችሁ ስትሄዱ ነበር። ይሄ የሚዜ ባህሪ ነው በማለት ነው ጸጥ ያለው። እኛ እሷም የነቃት የነቃች የገባት ስለሆነች ሀይሚዬ ምንም አላለችም ማለት ነው። ያንተ አይብስም እንዴ? እንናገር ከተባለማ እኮ ያንተ ይብሳል ጅንኑዬ እኔ እስከ ዛሬ ጠበቃ መሆኑ ለአንተ ነበር። ትናንትና ግን በጣም ተሰምቶኛል፣ በጣም ተሰምቶኛል። ግን አንዳንድ ሰዎች እኮ እንደዚህ ናቸው። ኧረ ልንገራችሁ፣ እውነተኛ ታሪክ ልንገራችሁ። ግን እንዳይሰሙኝ ማለት ነው፣ እንዳይሰሙኝ እንጂ ቁም ነገር። ባለፈው ሁለት ባልና ሚስት ናቸው፣ ልጅ አለቻቸው ቢሰሙም ችግር የለም። በጣም የሚያናድር ነገር ስለሆነ፣ ሚስትየዋ ማለት ነው ሰርግ ሄደች። ሰርግ ሄዳ አምሽታ ምናምን ከልጇ ጋር ማለት ነው እዛ ሰርግ ቤት ስስቅ ስትጫወት በቃ፣ እንዴት ብዬ ነገራችሁ። በቃ ቀውጠው ቀውጠው ተመልሳ ቤት አለኝ ብላ እንግዲህ ወደ ቤቷ፣ ወደ ቤቷ ገብታ በር ሲያንኳኩ ባልተብየው በሩን ሊከፍት ይሄዳል። እዛ ሰርግ ላይ አይቷታል፣ ስጨፍር ምን ስትል ማለት ነው ከዛ ልክ በሩን ክፍት አድርጎ ሲገቡ ይዞ ሚስቱን ቅጥቅጥ። ምንድነው ይባላል እንዴት ትጨፍረልሽ እዛ ሰርግ ቤት ሄደሽ። አስቡት እንግዲህ ቅጥቅጥ። ከዛ እሷም ልጇም ሆነው በእንደምንም ተብሎ ተጫውቶ ጎረቤት መጥቶ ከዛ ጎረቤት ገላግሏቸው ምናምን እንደገና እሱን ከቤት አስወጥተውት እሷ ከልጇ ጋር አደረች ማለት ነው። ገላታለሁ ሁሉ እገላታለሁ። እና ከባድ ነው በነገራችን ላይ። አንዳንድ ጊዜ ሁለታችሁም ነቄ ስትሆኑ፣ ሁለታችሁም አራዳ ስትሆኑ አላድል እንደዛ ስትሆኑ እንጂ ማለት ነው። አንዱ ልም ያለ ፋራ ከሆነ ከሰው ጋር ለምን ሳቅሽ፣ ሰርግ ቤት ለምን ጨፈርሽ፣ ለምን ከሰው ተዋወቅሽ እያለ የሚያንገበግባችሁ ባል በጭንቅላቱ ይታካል ማለት ነው። ይሄ እያባበላችሁ ምናምን እንዳትኖሩ እኔ የምፈልገው በቃ መሳቅ መጫወት እኔ ባህሪዬ ነው፣ ከሰው ጋር መተዋወቅን ይሆን ወንድ ጓደኞች፣ በጣም ብዙ ጓደኞች አሉኝ። ቁም ነገር ከሴት ይልቅ ወንድ ጓደኞች ነው ያሉኝ። ኢትዮጵያ ራሱ እያለው ማለት ነው እና እስቃለሁ፣ እጫወታለሁ ምናምን እና በዛ ሰዓት መቶ ለምን ተጫወትሽ እንዴ አለው፣ ገደብ አለው። ከገደብ ያለፈ ነገር አላደርግም። ለምሳሌ አሁን ሄጄ ባሌ እያለ ለባሌ ሳልነግረው ሄጄ ከወንድ ጋር መገባበዝ ምናምን ምናምን ይሄ ተገቢ ነው ብዬ አላስብ። ምክንያቱም መናገር አለብኝ ለባሌ ምናምን ከዛ ውጭ ግን ኖርማል ነገሮች ነጻነት ነጻነት የሚባል ነገርማ እንትን ማለት የለባችሁም። በቃ መታፈን የለባችሁም። ቁም ነገር ትዳር ትዳር ነው፣ ክብር ነው፣ ታከብራላችሁ። ከዛ ውጭ ግን ዘና ፈታ ማለት አለባችሁ። አካኪ ዘረፍ እያላችሁ ማለት ነው እንዴ እና ከሚያንገበግቡን ከሚያንገበግባል ይሰውራችሁ። እኔ ግን እደባደባለሁ። እኔ ወይ ጭንቅላቱን ብዬ እስር ቤት ነው የምገባው፣ አያስችለኝም